ሽማግሌዎቹ ለአብርሃም ካሁን በኋላ እንግዲህ ሽምግልና አንቆምም ብሎ በጣም ብዙ ጭቅጭቆች እንደተፈጠሩ ሰምቻለሁ። እሱ ብቻ አይደለም እንግዲህ ከጋሽዬ ጋራ በጣም ብዙ ንግግር ሲያደርጉ ነበረ። ይህም የሆነው እንግዲህ ለአብርሃም ብዙ ነገር ስናደርግ ነበረ እስከ ዛሬ ድረስ እንግዲህ አብርሃም በሀሳቡ እየደገፈን ስላልሆነ ካሁን በኋላ ለሽምግልና አንቆምም ብሎ እንግዲህ በጣም ብዙ ንግግሮችን ሲናገሩ ነበረ ከጋሽዬ ጋራ ምንድን ነው የተፈጠረ በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በዛሬ ዕለት እንግዲህ ያገኘው ትልቅ መረጃ አለ። ያም መረጃ እንግዲህ በደንብ በጣም ብዙዎቻችሁን ያነጋግራል ብዬ የማስበው አይነት መረጃ ነው። ምክንያቱም እንግዲህ እንደምታውቁት በተለይ የአብርሃም ጓደኞች ተሰብስቦ ሽማግሌዎችን ያነጋግራሉ ሲናገሩ እንደነበረ እና በአብርሃምና በሩታ ጉዳይ ላይ ሰላማዊ ነገር ለመፍጠርም በጣም ከፍተኛ ጥረት ለማድረግ እንግዲህ ሽማግሌዎቹን እንደሚጠቀሙ ሲናገሩ ነበረ። እንግዲህ በጣም በሚያሳዝን ሁኔታ ሽማግሌዎቹ ደግሞ በተለይ ከጋሽዬ ጋር ምንድን ነው የተነጋገሩት እጅግ በጣም የሚገርም ንግግር ሲያረጉ ነበረ። ምክንያቱም ደግሞ እንግዲህ ሽማግሌዎቹ እንደሚናገሩት ከሆነ አብርሃምን ከአንዴም ሁለቴም ሶስቴ በተደጋጋሚ ማለት ይቻላል ሽምግልና ላይ እንዲቀርብና ሐሳቡንም እንዲሰጥና ወደ ሰላማዊ ህይወት እንዲመለሱ ከፍተኛ ጥረት ስናደርግ ነበር ብሎ እንግዲህ አንስቶ ነበሩ ሽማግሌዎቹ። በተደጋጋሚ እንግዲህ አብርሃም ሲጠራ እየቀረ ነበረ። አብርሃም በሱ ጉዳይ ላይ እጅግ በጣም ችላ ብሏል፣ ያም እንግዲህ እጅግ በጣም አሳዝኖናል። ስለሆነ ለአብርሃም ስንል እንግዲህ ሽምግልና አንቆምም ብሎ በጣም በተደጋጋሚ ከጋሽዬ ጋራ ሲጨቃጨቁ ነበረ። ጋሽዬም ጋሽዬ እንግዲህ ያለውን ነገር ለመፍታትም ከፍተኛ ጥረት እያደረጉ ነው። ምክንያቱም እንግዲህ ሽማግሌዎቹ በጣም ወሳኝ ናቸው። በተለይ እንግዲህ አብርሃምና ሩታን ብቻ ሳይሆኑ የሩታን ቤተሰብንም ጭምር እንግዲህ ይቅርታ እንዲጠይቅ ወይም ደግሞ እንግዲህ ከዚህ በፊትም ተደርጎ ያልነበረው ወይም እንደምታስታውሱት ሽምግልና አልተላከም ነበረ ወደ ሩታ ቤተሰብ ቅልቅል ወይም ደግሞ የቤተሰብ ቅልቅል አትሊስት ይህንን ነገር ለማመቻቸትም ለመን ጭምር እንግዲህ ሽማግሌዎቹ ወሳኝ እንደሆኑ በደንብ ሲናገሩ ነበረ። ጋሽዬ ጋሽዬ እንግዲህ በደንብ ሐሳባቸውን ለሽማግሌዎቹ ሲገልጹ ነበረ። አብርሃም ያለውን ባህሪውን እንግዲህ ጋሽዬ ለሽማግሌዎቹ በደንብ ሲናገሩ ነበረ። ከዚህ በፊት እንግዲህ በጣም ብዙ ነገሮችን እንዳጠፋ በተለይ አብርሃም በጣም ብዙ ነገሮችን እያበላሸ እንደነበረ እና ያንን ነገርም እንግዲህ ለማስተካከል በአሁን ሰዓት እየሞከረ እንደሆነ ጋሽዬ በደንብ እንግዲህ ሲና ሲናገሩ ነበረ ለሽማግሌዎቹ። ምክንያቱም እንግዲህ አንደኛ ያደረገው ነገር ብሎ እንደ ኩራትም ሲናገሩ የነበረው ሩታን ለማስደሰት ከፍተኛ ጥረት እያደረገ ነው፣ በተለይ ብቸኝነት ስሜት እንዳይሰማት በተለይ እንግዲህ የልጇም አባት እንደሆነ ለማሳየት የቻለውን ጥረትም እያደረገ ስለሆነ እባካችሁን እንግዲህ ለልጄ ሽማግሌ ሆናችሁ ወደ ሩታ ሂዱልኝ ብሎ እንግዲህ በደንብ ሲጠይቁ ነበረ ማለት ነው ጋሽዬ ሽማግሌዎቹ እንግዲህ ከዚህ በፊት ያለውን ነገር አንስቶ ነው ሲናገሩ የነበረው። ምክንያቱም እንግዲህ አብርሃምን በተደጋጋሚ ማለት ይቻላል እኛም ጠርተን ልናዋራው ፈልገን እጅግ በጣም በሚያሳፍር ሁኔታ እንግዲህ ለሽማግሌዎቹ ሊታዘዝ አልቻለም። ይሄ ልጅ ምን እንዳሰበ አናውቅም። ስለዚህ ለእርግጠኛ ያልሆነው ሰው እንግዲህ እንዴት ብለን ነው ሽማግሌ ሆነን ምን ሄደው ብሎ እንግዲህ ያንን ነገር አንስቶ ሲናገሩ ነበረ። ሽማግሌዎቹ እንግዲህ እርግጠኛ ያልሆኑበት ምክንያት

አታድርግ የተባለውን ነገር በተደጋጋሚ እያደረገ ነው። ሽማግሌም እንግዲህ እያከበረ አይደለም። በስተመጨረሻ እንግዲህ በተለይ ከሄርሜላ ጋራ ሲያደረጋቸው የነበረው ነገሮች እጅግ በጣም ስለሚያሳፍር እንግዲህ በድፍረት ቆሞ ለአብርሃም ለመከራከር ወይም እንግዲህ ይቅርታ እንድታደርግለት በተለይ ሩታን ለመለመን እጅግ በጣም እንደሚያፍሩና ያንን ነገር ለማድረግም እንደሚከብዳቸው እንግዲህ በደንብ ሲናገሩ ነበረ። ማለት ነው። ጋሽዬም በተለይ እንግዲህ ይህንን ነገር በደንብ አድርጎ እነሱ ሀሳባቸውን እንዲቀይሩ በደንብ አድርጎ ሲነግራቸው ነበረ። ሽማግሌዎቹ ግን እጅግ በጣም እንዳፈሩበት በተለይ አብርሃም ላይ በጣም ብዙ ጊዜ እንዳፈሩበት እጅግ በጣም ደግሞ ራሱ መቀየርም የማይፈልግ በተለይ እርቅ እንደማይፈልግም እርግጠኛ ሆኖ ነው እንግዲህ ሲናገሩ የነበረው ማለት ነው። እንግዲህ አብርሃም ምንም ነገር አላለም በዚህ ጉዳይ ላይ ምንም ነገር ማውራትም አይፈልግም አንዳ አንዳንዴ እንግዲህ ቡታጅራ ነው ሲባል አንዳንዴ ደግሞ ተነስቶ ወደ አዲስ አበባ ይሮጣል። አዲስ አበባ ነው ሲባል ደግሞ ተከትሎ እንግዲህ ሲሄዱ ወደ ቡታጅራ እየመጣ እየበጠበጠ ያለውን ነገር አለመቀበል እንደሚፈልግ እንግዲህ በግልጽ እያሳየ ነው ብሎ እንግዲህ ሽማግሌዎቹ በደንብ ሲናገሩ ነበር፣ ማለት ነው። የአብርሃም ጓደኞች እንግዲህ በተለይ ሽማግሌዎቹ ጣልቃ እንዲገቡ የፈለጉበት ምክንያት ደግሞ የመጀመሪያው ምክንያት ሁላችንም እንደምናውቀው በተለይ አብርሃምና ሩታ ሲጋቡ ያው ዱባይ እንደነበረ በተለይ እንግዲህ ድግሱም የተደገሰው ዱባይ ላይ እንደነበረ በደንብ እናስታውሳለን። በዛን ሰዓት እንግዲህ ዱባይም ስለተደገሰ ወደዚህም መምጣት ስላልቻሉ ልክ ሲመጡ ደግሞ እንግዲህ ይሄ ነገር ስለተፈጠረ ወይም ደግሞ እንደተለያዩ እንግዲህ ያው ሁላችንም የምናውቀው ጉዳይ ነው። ስለተለያዩ ደግሞ እንግዲህ ይሄ ነገሮች ጥሩ ነገር ሳይሆን ቀርቷል። በዛ ምክንያት እንግዲህ ያው ሽማግሌዎቹም በዛን ሰዓት ወደ ሩታ ቤተሰብ ሄዶ የቤተሰብ ቅልቅልን እንግዲህ አላደረጉም፣ በዛን ሰዓት ማለት ነው። እነ ሩታም እንግዲህ በዛን ሰዓት ስላላደረጉ እንግዲህ በጣም ከፍተኛ የሆነ ጭንቀት ውስጥ ነበረ አብርሃም። ከዛ በኋላም እንግዲህ ደግሞ ያው አብርሃምና ሩታ ስለተጣሉ ደግሞ እነሱን ለማስታረቅ ደግሞ ሌላ ታሪክ ውስጥ ገብቶ ነበሩ ሽማግሌዎቹ። ስለዚህም እንግዲህ ያው የአብርሃም ጓደኞች ይሄንን አስቦ በተለይ በሽምግልና በኩል ማለቅ አለበት ሁሉም ነገር ሁሉም ጣጣቸው በዚህ ጉዳይ ማለቅ አለበት ብለው እንግዲህ ከፍተኛ ጥረት ሲያደርጉ ነበረ። እንግዲህ አብርሃም ነገሮችን በማበላሸት ባለቀ ሰዓት ላይ በተለይ እንግዲህ በጣም ብዙ ጊዜ ማለት ይቻላል ባለቀ ሰዓት ላይ መጥቶ ነገሮችን ሲያደበላለቅ ነበረ። በዚህም ሁኔታ እንግዲህ ጋሽዬ በጣም ብዙ ጊዜ ሲመክሩት ነበረ። እሱ ብቻ አይደለም ጓደኞቹም ጭምር በጣም ብዙ ጊዜ ሲመክሩት ነበረ። በስተመጨረሻ ሄርሚላ መታ ነገሮችን ስታበላሽ ያ ሁሉ ነገር ሲፈጠር ጋሽዬ አንድም ሁለቴም እንግዲህ በጣም በተደጋጋሚ ማለት ይቻላል ለአብርሃም ሲያስጠነቅቁት ነበረ። አብርሃም እንግዲህ አልሰማ ብሏቸው እስከ ዛሬ ድረስ እንግዲህ በማይሆን መንገድ ላይ እየተራመደ ይገኛል ማለት ነው። እንግዲህ ሽማግሌዎቹ የወሰኑት ውሳኔ ትንሽ ከባድ ቢሆንም ለአብርሃም ግን ሽምግልና አንቆምም ብሎ አድማ እንዳደረጉ መረጃው ደርሶናል ማለት ነው። ለአብርሃም እንግዲህ እኛም አንድ መልእክት አለን። በተለይ እንግዲህ በጣም ብዙ ሰዎች ማለት ይቻላል ኮመን ስራ እንዳንድ ሀሳቦችን ስትሰጡ ነበረ በአብርሃም ዙሪያ በተለይ አብርሃምን አግኝታችሁ እንደምንም መክራችሁ ወደ ህይወቱ እንዲመለስና ከሄርሜላ ጋር ያለውን ግንኙነት እንዲያቆም በጣም በጣም አስጠንቅቁት ነገ እንግዲህ ከባድ የሆነ ሁኔታ ውስጥ ሊገባ ይችላል ብላችሁ በደንብ ስትናገሩ ነበረና እኔም መናገር የምፈልገው አንድ መልእክት አለ ለአብርሃም በተለይ እንግዲህ ይሄ መልእክት እንዲደርስ እናንተም በቻላችሁት መጠን ሼርና ላይክ ማድረግ እንዳይረሳ እንግዲህ አብርሃም እንደዚህ ማለት እንፈልጋለን እባክን እባክን ሽማግሌዎቹን ስማ አትሊስት እንግዲህ አባት ወላጅ አባትም መስማት አለብህ እንግዲህ በጣም ብዙ ነገሮችን አበላሽታል። ከአሁን በኋላ ደግሞ ሰው የሚልን ነገር ስማ። በተለይ ተመልካች የሚልን ነገር ለምንድን ነው ማሰማ የማትሰማበት ምክንያት ምንድን ነው? ንቀት ነው ወይስ? ብለን እንግዲህ ለአንተ ጥያቄ ማቅረብ እንፈልጋለን። ምክንያቱም እንግዲህ የሚታረቅ ሰው ከልቡ ተጸጸቶ ነው መምጣት ያለበት፣ እንጂ በየጊዜው የሆነ ነገር ወይም የሆነ አጀንዳ እየፈጠረ ነገሮችን ማቀጣጠል ሳይሆን ነገሮች ከነገሮች ላይ በተለይ እንግዲህ መሸሻ አለበት ብዬ ነው የማስበው። በተለይ አብርሃም እባክህን ያለን በተለይ ከሄርሜላ ጋር የምታደርጋቸው ነገሮች እጅግ አሳፋሪና በጣም በጣም የሚያስጠላ ነገር ስለሆነ ብታቆም የተሻለ ነው ብዬ ነው የምነግርህ። ስለዚህ እንግዲህ አብርሃም ያለበትን ሁኔታ በተለይ እጅግ በጣም በጣም የሚያስጠላ ነገር ስለሆነ ሁሉም ሰው ስላልወደደው በተለይ ሽማግሌዎቹም ጭምር እንግዲህ በአንተ እያዘኑ ስለሆነ ወላጅ አባት እንኳን በአንተ እያዘነ ስለሆነ ከዚህ ነገር ውስጥ እንግዲህ እንደምንም ብለህ ወጥተ ነገሮችን አስተካክለ ህይወትን በተገቢ ሁኔታ እንግዲህ እንድትኖር እንመክረሃለን። በተለይ እንግዲህ የልጅ አባት ስለሆንክ ከአሁን በኋላ ኃላፊነትም ስላለብህ ነገሮችን በሚገባ ሁኔታ አስተካክል ብዬ ነው መነግረ ስለዚህ እንግዲህ አብርሃም ካለበት ጭንቀት ሁሉ ነገር ለመጽዳት በተለይ ሽማግሌዎቹ የሚሉትን ነገሮችን ሰምተ ወደ እርቅ ተመለስ ነው ምል። እንግዲህ ይህንን ነገር በደንብ አድርጌ ልነግር እፈልጋለሁ ማለት ነው። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።